መስማት ያልቻለ ሰው መንዳት ይችላል እንዴ? እኔ እየፈራሁ ነው። ኤጅ አንቺ ደግሞ በየሰበቡ መፍራት አይሰለችሽም እንዴ? እኔ ምንም ደስ አላለም። በቃ እንደዚህ ንዳ። አስር ደቂቃ ውስጥ አደርሳለሁ። ደግሞ የቅርታ ጮኩ ቋደን ው ኤርፖርት ቶሎ መድረስ ስላለብን ነው። በረራ ሊያመልጠት ስለሆነ ለዛ ነው

የምንወደው እና የምናከብረው እንግዲህ ምሳሌ ድራማ በምንጠብቀው የጓጓንለት የጠበቅነው ነገር ስለሆነ እንኳን ደስ አላችሁ እሱ ምንድን ነው ካላችሁ ደግሞ እንግዲህ ምሳሌ ልትታከም ኦልሬዲ ሁሉን ነገር ጨርሳ ወደ ውጭ ሀገር በረራ ኤርፖርት ገብታለች። በቃ ሄዳለች ማለት እንችላለን ማለት ነው መቶም በመቶ ምክንያቱ ደግሞ እንግዲህ ራይድ ሹፌሩ ሞገስ ይመቸው አቤት ሞገስ ሞገስ እኮ ይችላል፣ ጋይስ ይችላል። ኧረ ይችላል በሉ ዛሬ አንጀት የነራስ ነ ያረገው የማህሌት እንደዛ መቅጠልጠል ይህንን አርቲፊሻል ጸጉሯን በዚህ በዚህ ዲያታን ትሬም አታስቸግረኝ አረ ማለት ነው ጸጉሯን ወይ ነው እንዴት እንደሳኩኝ እስኪ ማህሌት እንጨርጭር ቅጥል ስትል እስኪ ውስጣችሁ እንደው እንትን የሚል ጋይስ የእውነትን የማህሌት ስትናዴድ ማለት ነው፣ እንዴት ነው ደስ የሚል መሰላችሁ? እና ጋይስ እንዴት ነው ዛሬ ደስ ያለኝ ደስታዬ በቃ ጥፍ ነው። እንግዲህ በቃ ነገሮችን ጨርሶ እሱ ኤርፖርት ገብቶ ኦሬዲ ቼክአፕ ጨርሰዋል። እነ ብሩክና ምሳሌ ኦሬዲ ሂደዋል ማለት ነው። እንግዲህ ወይዘሮ ማህሌት ብሩክን እንግዲህ አስቀራለሁ ብላ ስትል ወዲያ ስትል ለተንኮል አርፋ አልተኛ ብላ ደግሞ የሚገርመው ነገር አንዱም አይሳካላት። ሂዶ ሂዶ የራሷ እንትን መዘዝ ነው የሚሆናት። እና የእውነት በጣም የሚገርም ነገር ነው ከምላችሁ በላይ ማለት ነው እንግዲህ ከፍራታ ጋር እንግዲህ ራይድ ይዘው በቃ ብሩክን ሊቀድሙ ኤርፖርት ለዝና ሰው ዝና ላዘጋጃቸው በገንዘብ ለሚገዙት ለነዛ ለሰዎች ይዘው ሊሄዱ ይዘው ሊሰጡ እንግዲህ ተፈታፍ እያሉ ነበረ። ለዛም እንግዲህ ፈጥ ለፍጥነቱ በራይድ ሄዳሉ። እንግዲህ አቶ ሞገስ ሞገስ እንዲ ያራዳል ጅመቸው ማለት ነው፣ የብሩኬ ቀኝ እጅ እንግዲህ ለብሩክ በዚህ ሁኔታ ውስጥ እንኳ ሆኑ በቃ ከብሩኬ በሀሳብም እንግዲህ የቀረ ንብረቱን ሽጦ ነው የሞላለት። ከዛም በላይ ደግሞ አሁን ማህሌትን እሱ ራሱ በቃ በዚህ ልክ አግኝቷት ምን ብዬ ንገራችሁ? ጋይስ ኦሬዲ ይዟት ሄደ። አረ ይሄ ነገር ያፈራሁ ትላለች እንትና ማለት ነው ይፍራታ። ከዛ ሰው እሱ ምን ቢላ አሪፍ ነው። አይ በአቋራጭ ነው አቋራጭ ነው አቋራጭ ነው። አዋ አቋራጭ ነው ትላለች። ማለት ማለት ቆረጥ አርጎ የጣላት እና ፈጣሪ አሁን እንግዲህ የልቡን ነው የሚያደርገው ማለት ነው። ይዞ ሄዶ የሆነ ቦታ ያስገባችኋል። ከዛ ወደ በኋላ ያሰቧትን ቀርቶ በልማች አቀባጀራቸውን ሁሉ ይናዘዟታል፣ ነው ምላችሁ። ይናዘዟታል። አሁን እንግዲህ የሞገስ የታገደው ንብረት ይለቀቃል። ምክንያቱም መሀሌት ኦልሬዲ በእጁ ስር ገብታለች። ብሩኬ ሄዷል፣ አለቀ። መሀሌት እዚህ ጋር ስትንፋሷ ቆሟል። ዝና መጠቀሚያ እያረጋት ሞገስ እንድታጠፋለት መጠቀሚያ እያረጋት እንጂ ድሮም እንደማይሳካላት ያውቃል። ግን እየሰደባት ለዛውም እኮ ጣጥቦ ነው የሚያሳጣት። በስዲ ማለት ነው እንደዛ አድርጓት ደግሞ ስትል ዝና ያረገዋል። ዝና ይችላል ስትል ነበር ማለት ነው። ይሄው ወደቀች። አሁን እኔ ከምንም በላይ ደግሞ ደስ ያለኝ ከምሳሌና ከብሩክ መሄድ ከመሄዳቸው በላይ ምን ወደሳሪ መሰላችሁ? ጋይስ ሞገስ ማህሌትን ይዞ በዛ ሁኔታ ማግኘቱ አስባችኋል? በቃ እንዴት አንጀት እንደሚርስ የእውነት እኔ በጣም ነው የገረመኝም የበጣም በጣም የተደሰትኩትም ማለት ነው። አንዳንድ ሰዎች ራሳችን ባጠመርነው ነው ወጥመድ በራሳቸው በተንኮል ወጥመድ ራሳቸው ሲገቡበት ምንኛ ደስ ይላል ጋይስ። እንግዲህ ብሩኬን ለማስቀረት የብሩኬ ልጅ እንድትሞት ከፍ ዝቅ ብላ ያላደረገችው ነገር የለም። አሁን ደግሞ ብላ ብላ ብላ ቪዲዮን የለቀቀው ሞገሱ ሆኖ እያለ እንግዲህ በሌላ እንትና አንስታ ብሩኬ ነው ፉ ባሊ ራይ ተዳር የሰማንያ ባሌ ርቃን ቪዲዮ ላይ ቀቀብኝ ብላ የቆየ የኖረ ያንን እንትን እንደገና አንስታ ፍርድ ቤት ላይ አንቀሳቅሳ ነበረ ማለት ነው። እሱ እንግዲህ ከሆስፒታልም ከተለያዩ እንትኖች ጋር ሪፈሩን አጽፎ ሄዷል። በነገራችን ላይ ሞገስም እንትን ባይላቸው ብሩ ቀርሟል ዙሮ ዙሮ ማለት ነው እንዲያለና ሞገስ ደግሞ በቃ ተቃጥሎ ነበር፣ ተናዶ ለምንድን ነው ቀይ በዚህ ልክ አታርፍም እንዴ እያለ ነበር። አሁን ቁጭቱን ይወጣል። እንደ ቁመት፣ ቁመት፣ ቁመት አድርጎ እንዲሁ ስራ አድርጎ ሞገስ ማለት ነው። ማህሌትን በርበሬ ሲያጥናት ማየት የናፈቀው ብቻው በኮመንት ያሳውቀኝ፣ ጋይስ ይሁንት ማለት ነው። ያንን በርበሬ በአፏ በአፏ ስትታጠል የዳጣን ጥፍር አሁን ዲያጣ መጠራት አለባት። እዚህ ጋር ዳጣ ትመጣለች። ማን ነው ዲያጣ? ያንን ጥፍሯ እንደዛ እንዳያሳቀቻት በፔንሳ አሁን እሷ ነች መንቀል ያለባት። ወረ ሞገስ ይመች፣ ሞገስ ይችላል፣ ሞገስ ይችላል። ለውነት ማን ነው ምሳሌ? ለመታከም የሚችለውን ብቻ ሳይሆን የማይችለውን በቃ ከሚችለው በላይ ሙሉ እራሱን አሳልፎ የሰጠች ጀግና ጓደኛ። እውነት እንደ ሞገስ አይነት ጓደኛ ይስጣችሁ ጋይስ፣ ይስጠን እውነት ማለት ነው። እንዴት ነው ደስ ሚል? እንዴት ነው የሚያረከው? ይህ እውነት ማለት ነው። እንግዲህ አስባችሁታል። ከበፊት ጀምሮ እንግዲህ ንብረቱን እንትል ልለት ገባ። ከዛም በኋላ ያው በእርግጥ እሱ የሚያጠፋው ጥፋት ቢኖርም ያው ሰው ልጅ ነው፣ እና ስህተት ሰርቷል። ስህተቱ ጸጸተውና ከዛ እንደገና መልሶ እንግዲህ በዚህ እንኳ ብክ ሰው ብሎ ንብረቱን ሲሰጠው እንግዲህ አይሆንም ብላ ወይዘሮ ማለት እንደዛ ያደረገኝ ማለት ነው። ሁለተኛ የብሩክን እንት ስታደርግበት ስታሳግድበት እንግዲህ ሞገስ ያንም ቪዲዮ እና እንትን ለቀቀው ማለት ነው። ከዛም አልፎ ያም ይሁን ብሎ እንግዲህ ሉላን አገቱ። ሉላን ካገቱ በኋላ ነገሮች ተስተካከሉ። እሷም ግድ እግዱን አነሳች። ከዛ በኋላ እሱም ቤቱን ሸጠ። የተረፈውንም ብር ደግሞ ሞገስ የቀረች መኪናውን ፎጭ አድርጎ ሽጦ አንድ ነጥብ አምስት ሞላለት። ብሩ ተስተካከለ ሞላ ማለት ነው እንግዲህ በመጨረሻ አሳ ዲሞ ተፍተፍ ስትል፣ ኦኬ ይሄም አለ እንዲ ለካ እስካሁንም ይሄም አይበቃሽም፣ አይበቃሽም በቃ እኔም ብቻ መስሎኝ አሁንም እሱን ማትተዩም እንዲ ያለና ሞገስ እንግዲህ ማይ ማኪናውን ይዞ እንግዲህ ራይድ ጠጋ ብሎ እንግዲህ ምሳቸው ነጉር ጓዴ በሰፈር እንትኩሬውስ ይዟቸው ሄዷል ማለት ነው። ካሁን በኋላ ምን ታመጣለች? ምንም አታመጣም። አሁን ኦሬዲ ወደ የሚፈልጉት አገር እንግዲህ ብሩኬና ምሳሌ ተሳፍረዋል ሂደዋል ማለት ነው። እንግዲህ ታክማ በቅርቡ እንደምትመለስልን ተስፋ እናደርጋለን። እንኳን እንደት ሳላችሁ ጋይሶች ዬ ሌላ ደግሞ በጣም ያሳዘነች ቅድስት፣ እውነት በጣም ያሳዘነችኝ እውነት ማለት ነው። ለምሳሌ ያላትን ነገር እንግዲህ በዙ አጋጣሚ ለብሩክም ያው ለምሳሌ ፍቅር እንዳላት ገልጻላታለች። ያው እንግዲህ ምሳሌ ደግሞ አግዛ ስትደርስ እንደምትነግረው ምንም ጥርጥር የለውም። ለአባቷ በዛ አጋጣሚ መልእክት አስተላልፋለህ ማለት ነው። ምሳሌ ማን ነው ቅድስቴ ማለት ነው። እንግዲህ አድማጭ ተመልካቻችን በቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ቆዩ።